እሩታ፣ የአብርሽን ይቅርታ አሁንም በድጋሜ ውድቅ አድርገዋለች። ቤተሰብ አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። እንዴት ናቸው? ደህና ናቸው ወይ? ከኔ ጋር አልሐምዱሊላህ ወለላሂል ሐምድ ሁሉም ሰላም ነው። የኔ ውድ ቤተሰቦች ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ተጠፋፍተናል ተጠፋፍተናል ተጠፋፍተናል። መጣሁ መጣሁ መጣሁ፣ በቃ እና ውድ ቤተሰቦች እንዳያችሁት እንግዲህ የሩታ እና የአብርሽ ነገር ማለት ነው። ሩታ ሆዷም ገፋ እያለ ነው እንግዲህ፣ ገፋ እያለ ነው፣ አይቀርም መግፋቱ ማለት ነው እንግዲህ። አብርሽ ለመቶኛ ጊዜ ሊሆን ነው እንግዲህ፣ ለመቶ አንደኛ ጊዜ ሊሆን ነው ይቅርታ እያለ ነው በያገኘው አጋጣሚ ሁሉ፣ ይቅርታ እያለ ነው በያገኘው አጋጣሚ ሁሉ። ዛሬም እንግዲህ እና የፍሬም በቻሉት አቅም ጠርተው ሊያስታርቁ ሚል ወንድምየውም ያዙ ይልቀቁ ይብሏል ማለት ነው እንግዲህ በአይፎን ምንድ ነው ስልክ እንዴ? በነገራችን ላይ ከምንም በላይ ከለሴት ልጅ ከስጦታዎች ሁሉ በላይ መደመጥ ነው የምትፈልግ። ስለዚህ ሩታ አሁን አይፎን ሲክስም ሆነ አይፎን ማድሬሽ ከምትገዛላት ይልቅ መጀመሪያ ላይ ብታዳመጣት ኑሮ ይህ ሁሉ ይቅርታ ይህን ሁሉ ይቅርታ ከማድረግ ትገላገል ነበር። ዝኾነ ቀረ ሙዲ ቤተ ሰቦች አይፎኑም አልተሳካም፣ የቅርታውም አልተሳካም። ግን በጣም በጣም ብዙ አስተያየቶች የቪዲዮ ከተለቀቀ እኔ አሁን ነሱ የነሱን እያየሁ ነው እናንተ ጋር ማወራ ማለት ነው የቪዲዮ ከተለቀቀ አስራ ዘጠኝ ሰዓት ነው የሚል ከ አስራ አምስት ሺህ በላይ ላይክ አድርገውታል። ሶስት ሺህ በላይ ኮሜንት ጽፈዋል። ይህ ሁሉ ኮሜንት በቃ ታረቁ፣ ይበቃቸዋል፣ ይቅርታውን ተቀበዩ። ሌሎች ደግሞ በብዛት ሽማግሌ፣ ሽማግሌ፣ ስጦታ እየመጣ ነው። ቤተሰብ፣ ወንድምህ እየያዙ ይልቀቁኝ እያለ ነው። ልጅ ከቆረጠሽ ቆረጠሽ ነው። ዘር በሌላ ነው። ሆነም ቀረሙ እንደ ቤተሰቦቼ። አሁን እነሱ ቤት ሆኜ እነሱን እያየሁ ነው እናንተን የማወራቸው ማለት ነው እና በቃ ይቅርታ አድርጊለት ነው። በጣም ብዙ አስተያየቶች ይቅርታ አድርጊለት። ሌሎች ደግሞ አንተ ትልቅ ሰው አይደለት፣ ከቤተሰብ ሽማግሌ ላክት ሌለ እንዲያስታርቁ ምናምን። ብቻ ሩታ ከይቅርታ በበልጥ ነገር ምንም የለም፣ ይቅርታውን ተቀበይ። በጣም ብዙ ሰው ማለት ይቻላል። ሩታ በሆድሽ ያለውን ልጅ እስኪ እስኪ አድግ፣ ምን ጥሩ ነገር ልታሳይው ነው? ይቅርታ አድርጊለት ሩታ፣ ይቅርታ አድርጊለት። ስም አብርሽ፣ አሁን አንተ የምትሄድበት መንገድ ልክ አይደለም። ትልቅ ሰዎችን መርጠ ከእነ ቤተሰቦቿ ይቅርታ ጠይቀ። ምክንያቱም ቤተሰብ ከምንም ነገር ይበልጣል። ፈጣሪ መቼም አይለያችሁ ብላለች። አዎ ሽማግሌ ላክ እየተባለ ታረቁ። በጣም ብዙ ሰው ይቅርታ አድርግለት ታረቁ በቃ በጣም ብዙ አስተያየቶች እንደነገሯቸው። ከሶስት ሺ በላይ አስተያየት ነው የተጻፈላቸው። ይህ ሁሉ አስተያየት እንዲታረቁ በቃ ሩታ ክብሪን እንግዲህ አስተያየቶችን ተቀባይ ኮሜንት ተቀባይ እንዴ ባንቺም ሲመጡ ይበቀዋል ተቀበይ ነው ይባል እውነት ነው ኮሜንት የሰጠ ነው እኛ ያንቺን ኑሮ አንኖርልሽም እኛ ታረቂ ስላልነች ታርቀሽ እኛ ያንቺን ኑሮ አንኖርንልሽ ማለት አይደለም ግን ደግሞ ታስታውቂያለሽ የልጅሽ አባት ነው ሆነም ቀረን በ ይቅርታ ጠየቅሽ አይደለ የልጅ አባት የተኛ ደቅ ወይ ልጅሽን ብቻሽን ታሳድጊ መታረቃቸው ኮይ ቀረም ግን እስከ መቼ ለምን ታናድዱናላችሁ መታረቃችሁ ላይ ቅር ለምን ታናድዱ ሩታ ወደ አብረሽ ተመለሽ ታናድዱናላችሁ ዛሬ የአብርሃምን ትዕግስት ሳላደንቅ ማለፍ አልፈልግም። አሁንም ፍላጎትሽን ንገርኝ አትበላት፣ ፍላጎቷ ደግማ ደግማ ነግራሃለች። አሁንም ተስፋ አትቁረጥ፣ ከልብህ ተጸጽተህ፣ እንደምታስፈልገት እንደምታስፈልጋት እንደምታስፈልጋት ንገራት። ህይወት እሺ ውድ ቤተሰቦቼ እሺ ውድ ቤተሰቦቼ እንግዲህ ሩታና አብርሽ ሰላሙን እንመኝላችሁ አለን። ታርቃችሁ ልጃችሁን አንድ ላይ እንደምታሳድጉ ይህ ልጅ ይዞት የመጣው ነው። ገና በመጀመሪያው ምን አይነት ነገር ነው እንዴ? ተው እንጂ ልጃችሁን። ለማንኛውም አንድ ረዘም ያለች ኮሜንት ላይ አነብላችሁ ለኛም ትምህርት ትሆነናለች ማለት ነው። ትምህርት ትምህርት እንማርባት እንመራበርባት አለን። በነገራችን ላይ ያንዱ ለኔ ነገ ለኔ ቢሆን ሲሄ ነገር ምንድን ነው እንዴት ነው ማድረግ ያለብኝ የሚለውን ያስተምራል ማለት ነው።

ብቻ ለስንተኛ ጊዜ እንዳቋረጥኩት አትጠይቆኝ ማለት ነው። የአስራ አንድ ደቂቃ ቪዲዮ ለመስረት እንዲህ ነው እያቋረጥነ እየተቆራረጥነ ነው ምንሰራ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ሩትና አብርሽ ታርቃችሁ ለማየት ያብቃን እና እንዲህ አስተማሪ ኮሜንት እያነበብላችሁን ያቋረጡኝ ከእሷ ጋር ጀምራለሁ ማለት ነው። ውድ ቤተሰቦቼ ዛሬ የአብርሃምን ትዕግስት ሳላደንቅ ማለፍ አልፈልግም። አሁንም ፍላጎትሽን አሁንም ፍላጎትሽን ንገረኝ አትበላት ፍላጎቷን ደጋግማ ደጋግማ ነግረሃለች። አሁንም ተስፋ አትቁረጥ። ከልብህ ተጸጽተህ እንደምታስፈልግህ እንደምትወዳት፣ እንደምታፈቅራት ያለሷ ሕይወት ለአንተ ጨለማ እንዲሆንልህ ንገራት። ከዛ በፊት ያጠፋኸውን በትክክል አምነህ ሁለተኛ እንደማይደገምህና እንደማታደርገው ቃል ግባላት። ከልብህ ከእግሯ ስር ወድቀህ ይቅርታ ጠይቃት። ትዳር ከስራ በላይ እንደሆነ አሳያት። ለጋሽዬ ለብዙዬም የተናገርከው ንግግር ትክክል እንዳልሆነ ሳይቀር አስረድተህ ከሴቶች ሁሉ የበላይ ክብርና ቅድሚያ የምትሰጣት መሆኑን እና ምንም ምንም አንተን አልፎ ማንም አንተን አልፎ ትዳርህን ሚስትህን ልጅህን እስከማይነካ ድረስ እንደምትጠብቃት አሳውቃት። ከስጦታ በፊት ራስክን ስጣት፣ ከዚያም ፈትናት። ከስጦታ በፊት ራስክን ስጣት። ደስ አትልም? ደስ የምትል አገላለጻ። ከስጦታ በፊት ራስክን ስጣት። ትክክል ሩታ፣ ዋናው ያናደዳት ይህ ልጅ የሚል ምትል አለ አለመደመጡን፣ በቃ ባጭራሽ አለማዳመጡ ነው። ምክንያቱም ቢያዳምጣት ኑሮ ይሄኔ እሷ የምትለውን ቢሰማ ቢያዳምጣት ተመካክሮ የሚፈቱት ነገር ነበረ። ከሁን በፊት ያደረገውም ማለት ነው። ስለዚህ ይቺ ኮሜንት በጣም ከስጦታ በፊት ራስህን ስጥ ፕ እውነት ነው። ስጦታ ምንድን ነው ስጦታ ሴቶች ስጦታ ያስደስታቸዋል ሲባል እኮ ከሚጠላን ሰው እኮ አይደለም። ስጦታ የሚያስደስተን ገባቸው፣ ወደ በጣም ከሚወደን ሰው የበለጠ መውደዱን ለማወቅ ያህል ነው እንጂ ከሚያናድደን ሰው ነው ስጦታ ደስ የሚለን የተባላችሁ። አሁን አብርሽ እሱን ራሱን ሳትወደው ስጦታውን ትወደዋለች ብሎ ማሰቡ ትክክል አይደለም። ሰው እኮ ከሚጠላው ሰው ስጦታ የበለጠ ነው እንጂ የሚጠላው ያ ስጦታ ምንም አይደለም። የምትወዱት ከሆነ ግን አይደለም አይፎን፣ አበባ፣ እንግዲህ ትንሽ ትንሽ የነገር ከረሜላ፣ ደስታ፣ ምናምን ማስቲካ ቢሰጣችሁ ራሱ ስጦታ ብሎ ደስ ይላችኋል አይደል? ስለዚህ ስጦታ ምንም አይደለም ባጭሩ። በነገራችን ላይ ስጦታ ምንም አይደለም፣ በቃ ይቅርታ ብቻ ብቻ ሁን እንደው ሁሉም ኮሜንት አንብቤም አልዘርቅላችሁም፣ ግን በቃ በጣም ብዙ ተከታታዮች እንግዲህ ብዙ ተከታታዮቻችሁ እንድትታረቁ ይፈልጋሉ። ስለዚህ አስቤበትና ሩታ ልጅሽን ካብርሽ ጋር እንድታሳድጊ እኛም አስተያየታችን እንሰጣለን። እርግዝናው ነው እንዲህ። ሴቶች እርግዝና ሲፈጠር ባሎቻቸውን የሚያስጠላ ባህሪ ይመጣል። ታገሳ። ትክክል። ጥሩ ነስር ነስር። ይላለኝ ጥሩ። አይተሻል ነስር። እውነትም ነስር፣ እውነት ነው። ግን እንደዛም ሆን አኮ ታግሰዋለች። አይታችኋት ከሆነ እርግዝና ሁን። አዎ፣ በእርግዝና ላይ የማያስጠላ ነገር የለም። በጣም ብዙ ነገር ያስጠላል ማለት ነው። በጣም ብዙ ነገር፣ በጣም ብዙ። እኔ ነገራች ላይ እንደዚ አይነት ነገር ብዙም አልተሰማኝም። ማዳም ቤት ነው ያሳለፉት፣ ለዛ ይመስለኛል። እንደዚህ የሚያስጠላም የሚያነጫንጭም የሚያጋጭም ነገር አላጋጠመኝም። በብዛት ያው ስራ ስትሆኑ አንዳንድ ጊዜ ስትቀመጡ ነው ወይም ቤት ስትሆኑ ምናምን ይመስለኛል፣ ብዙውን ጊዜ እንደዚህ አይነት ስሜት የሚሰማችሁ እንጂ ስራ ስትሆኑ በቃ ስራችሁ ጊዜያችሁን ስለሚበላባችሁ የሆን አላውቅ። ምናምን የተወሰነ ማቅላሸሹ ምናምን እንዳለ ነበረ የተወሰነ ሌላ። እኔ ትዝ አይለኝም ለምን እንደ አላውቅም። እና እርግዝናው ምን ሊሆን ስለሚችል ትክክል። እርግዝና እርግዝናው አንዳንድ ሴቶችን እርግዝና ሲፈጠር ባሎቻቸውን የሚያስጠላ ባህሪ ይመጣል። ታገስ ብላለች። ጥሩ አስተያየት ጥሩ አስተያየት ማለት ነው። ጥሩ ጎበዝ፣ አንቺ ጎበዝ። መጀመሪያ በትክክል ፍቅር ስጣት አሉ እኮ ጀግና። ቁሳቁስ ይዘህ ትመጣለህ። ጃኒ ነው ሩታ ወንድሟ፣ እግዚአብሔር ይስጥ ብለዋለች። የምር ነው፣ እውነት ነው። ቁሳቁስ መጀመሪያ ፍቅር ስጣት፣ ቁሳቁስ ይዘህ ትመጣለህ። ብቻ ደስ የሚሉ ነበሩ። እንግዲያው ብቻ ቅርታ እንደምታይው፣ አንድ ጊዜ ሊሆን እኮ ግን ትወደዋለች አያቸዋት እንደት እንደምታውራት ጋጣሚኬ ያስፈልገኛል በዚህ ሰዓት በቃ። አመሰግናለሁ ከእናንተ ስለሆነ አመሰግናለሁ። ከአንተ ሲሆን ግን በጣም ነው የሚያናድደኝ። አመሰግናለሁ ልቀቀኝ፣ በቃ ሩታ በቃ አመሰግናለሁ አመሰግናለሁ ብላለች። እንግዲህ ውድ ቤተሰቦች ሩታ ከቤተሰቦች ጋር መሆንሽ ጥሩ ነው፣ ግን አብርሽ ጋ ታረቂ። ዛሬ ሆይ ሆይ የሚሉሽ ነገ ትወልጃለሽ ይሄዳሉ። ብዙ መጽዋዕትነት የከፈልሽበት ትዳርሽን አትበተኝ። ደግሞ ነፍሰ ጡር ነሽ። ለልጅሽም ለልጅሽም ተበታትኖ መኖር ጥሩ አይደለም እና ትዳርሽን የአዥ ያዥ ያብርሽም ነው። ሌላው ህይወትሽን ሽን አይኖርልሽም ብላለች። ትክክል። ዛሬ ጎንሽ ነኝ ያለው ሁሉ ነገ ጎን፣ ግን ደግሞ ቤተሰብ ቤተሰብ ነው። አይታችሁ ከሆነ አሁን መጀመሪያ ላይ ወንድሜ ወንድሟን ጥላ ነው ጠፍታ ምናምን ከብርሽ ጋ ጋር ነበር። ግን ደሞ ቤተሰብ ቤተሰብ ነው። ወንድም ወንድም ነው። እህት እህት ነው። ምንም ስለሆነ ዛሬ መከታዮቹ አሁን ነው። አይታችኋቸዋል የነበረውን ነገር እኔ ብዙም ባላያቸውም አይቻለሁኝ። ሙሉ ለሙሉ ባላያቸውም ከበፊቱ ጀምሮ ያለውም ማለት ነው አይቻለሁ። ወንድም መከታ ነው፣ መከታ ሆናቸው ሁለቶችም አጎናው ቁመዋለኝ ይለት። ስለዚህ ዞሮ ዞሮ ቤተሰብ ቤተሰብ ነው፣ እና ትዳርም ትዳር ነው። ዋናው ነገር ተሸክፉ ራስን መያዝ ራስን መምራት የመሰለ ነገር የለም። ግን ታርቀው ይመጣሉ። በቀጣይ ቪዲዮ ታርቀው ይመጣሉ ብለን እንጠብቃለን። ውድ ቤተሰቦች፣ ለምሳሌ ኮሜንቶች፣ አስተያየቶች ከለብነ በማሳገን አሁንም ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ለሩታና ለአምሪሽ ለሩታና ለአምሪሽ መልካም ነገር ተመኙላቸው። እወዳችኋለሁ ውድ ቤተሰቦች በድጋሚ ላይክ፣ ሸር፣ ሰብስክራይብ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ